ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። እውነት በተለምዶ እንደሚባለው ስጋ መመገብ ለሪህ በሽታ ያጋልጣል? እንዲሁም ከስጋ መመገብ ውጭ ያሉ ለሪህ ህመም መንስኤዎች የሚሆኑ ምክንያቶችስ ምንድን ናቸው? አንዳንድ ጥናቶች እንደሚያመለክቱት ከወንድና ከሴት አንዱ ጾታ ይበልጡኑ ለሪህ በሽታ ተገላጭ እንደሆኑ ጥናቶች ይገልጻሉ። ይህ የሪህ ህመም በጥንት ጊዜ ሰዎች የንጉሥ በሽታ ብለው ይጠሩት ነበር። ምክንያቱም ሀብታም ሰዎች ብቻ የተትረፈረፈ ቀይ ስጋና የአልኮል መጠጥ ስለሚጠቀሙ ነው። በዚህም ሳቢያ ለሪህ ህመም የመጋለጥ እድላቸው ስለሚያስፋ የንጉሥ በሽታ ብለው ይጠሩት ነበር። አንዳንድ ጊዜ የሪህ ህመም ውስብስብና አጣዳፊ ህመም የሚሆንበት ጊዜ አለ። ከተወሰኑት ምልክቶች ውስጥ እብጠት፣ መቅላት፣ የማያቋረጥ ምቾት ማጣት የመሳሰሉትን ምልክቶች የመገጣጠሚያ የሰውነት ክፍሎች ላይ ያጋጥማሉ። የሪህ ህመም በጣም ከተለመደው በህክምናው ዘርፍ አርትራይተስ ተብሎ ከሚጠራው መገጣጠሚያ ላይ ከሚከሰቱ የቁርጥማት አይነቶች ውስጥ የሚካተት ነው። ይህ የሪህ በሽታ የሚከሰተው በሰውነት ውስጥ ዩሪክ አሲድ የሚባለው ንጥረ ነገር ከመጠን በላይ በመከማቸቱ የተነሳ የሚከሰት የጤና ችግር ነው። ይህ ለሪህ በሽታ መንስኤ የሆነው ዩሪክ አሲድ በብዛት ከሚገኝባቸው ከምግብ አይነቶች ውስጥ የበሬ ስጋ አሳማ፣ የበቀይ ስጋ ውስጥ በብዛት ይገኛል። ሌላው እንደ ጉበት፣ ኩላሊት፣ አንዳንድ የአሳ ዝርያዎች ውስጥ እንዲሁም የታሸጉ ምግቦች ውስጥ፣ ይህ ለሪህ በሽታ መንስኤ የሚሆነው ዩሪክ አሲድ በብዛት የሚገኝባቸው የምግብ አይነቶች ናቸው። ዩሪክ አሲድ የሚባለው በብዙ ምግቦች ውስጥ የሚገኙ የፒዩሪን ንጥረ ነገሮች መፈራረስ አማካኝነት የሚፈጠር ቆሻሻ ነው። በተለምዶ ዩሪክ አሲድ በደም ውስጥ ይሟሟል፣ እንዲሁም በኩላሊት በኩል ይወጣል። አንዳንድ ጊዜ ሰውነታችን ብዙ ዩሪክ አሲድ ሲያመነጭ ወይም በበቂ ሁኔታ ማስወጣት ሲያቅተው ወደ ሃይፐርኬሚያ ሊያመራ ይችላል። ይህ ሁኔታ በመገጣጠሚያዎች ውስጥ የዩሪክ አሲድ ክሪስታሎች እንዲፈጠሩ ሊያደርግ ይችላል። ይህም ወደ ሪህ ህመም ያመራዋል። በዚህ ቪዲዮ የሪህ ህመም ዋና ዋና መንስኤዎችን እንመለከታለን። እንዲሁም ለሪህ በሽታ ተጋላጭነታችንን የሚያሰፉ ጉዳዮችን እንመለከታለን። ከዚህ በተጨማሪም ለሪህ ህመም የሚደረጉ የህክምና አማራጮችን እንዲሁም አንዳንድ ለቅድመ መከላከል የምናደርጋቸውን ተግባሮችን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከሪህ ህመም ጋር ያሉትን ሀሳብ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮችን ስንለቅ ወዲያውኑ እንዲደርሶ የዶል ምልክቷን ይጫኑ። መልካም ቆይታ። የሪህ በሽታ በማንኛውም ሰው ላይ የሚከሰት የበሽታ አይነት ሲሆን የሚከሰተውም ዩሪክ አሲድ በተባለው ንጥረ ነገር በአጥንት መገጣጠሚያዎች ውስጥ በሚከማችበት ጊዜ ነው። የዚህ የሪህ በሽታ በመገጣጠሚያዎች አካባቢ አብዛኛውን ጊዜ ደግሞ በአውራጣት ላይ ድንገት በሚከሰት ከፍተኛ ህመም ስሜት፣ እብጠትና በማቅላት ባህሪው ይታወቃል። የበሬ ስጋ በተለይ ቀይ የበሬ ስጋ መመገብ ከፍተኛ ለሆነ ለዩሪክ አሲድ ክምችት ያጋልጣል። ይህ የዩሪክ አሲድ ክምችት ደግሞ ለመገጣጠሚያዎች ህመም ለሆነው ለሪህ በሽታ ያጋልጣል። ሌሎች ለዩሪክ አሲድ መጨመርና ለሪህ ህመም የሚያጋልጡ የተለያዩ አይነት መንስኤዎች ያሉ ሲሆን ከዚህ በመቀጠል እንመለከታቸዋለን። የመጀመሪያው ለዩሪክ አሲድ መጨመር እንዲሁም ለሪህ በሽታ እንድንጋለጥ የሚያደርገው የአመጋገብ ስርዓት ነው። ለዩሪክ አሲድ ክምችት የሚያጋልጡ የተለያዩ የምግብ አይነቶች ያሉ ሲሆን ከዚህ ውስጥም ቀይ ስጋ፣ አንዳንድ የአሳ ዝርያዎች፣ ጣፋጭ ምግቦች፣ ጉበት፣ የአልኮል መጠጦች የመሳሰሉት ከፍተኛ የሆነ የዩሪክ አሲድ ክምችት እንዲፈጠር ምክንያት ስለሆኑ ለሪህ በሽታ ዋነኞቹ አጋላጮች ናቸው። ሁለተኛው የኩላሊት ችግር ነው። በተለይ በብዙ የምግብ አይነቶች ውስጥ የሚገኘው ፊዩሪን ተሰባብረው ወይም ሲፈራረስ የሚፈጠረው የዩሪክ አሲድ በበቂ ሁኔታ ኩላሊት ማስወጣት ሲያቅተው በሰውነት ውስጥ ይከማቻል። ኩላሊት ይህንን አሲድ በአግባቡ በማያስወግድበት ጊዜ የዚህ የአሲድ ክምችት መጠኑ ከፍ እያለ ይመጣል። በዚህም አማካኝነት በመገጣጠሚያዎች ላይ ሹል ክሪስታሎች እንዲፈጠሩ ያደርጋል። ይህም ወደ እብጠት እንዲቀየር ያደርገዋል። ሶስተኛው ጄኔቲካል ኢሹ ነው። በቤተሰብ ታሪክ ውስጥ የሪህ በሽታ ተከስቶ ከነበረ በዘር ውርስ አማካኝነት የሪህ በሽታ ተጋላጭነት ሰፊ ያደርገዋል። አራተኛው አንዳንድ የጤና ችግሮች ለሪህ ህመም ተጋላጭነትን የሚጨምሩ አሉ። ከነዚህም ውስጥ ለምሳሌ እንደ የደም ግፊት፣ የስኳር በሽታ፣ ከፍተኛ ኮሌስትሮል መጠን፣ የሜታቦሊክ ሲንድሮም የሚመሳሰሉት የጤና ችግሮች ለሪህ በሽታ ተጋላጭነትን የሚጨምሩ ናቸው። አምስተኛው ድርቀት ነው። በተለይ በቂ የሆነ ፈሳሽ አለመውሰድ በደም ውስጥ ያለውን የዩሪክ አሲድ መጠን ከፍ እንዲል ያደርገዋል። ይህ ዩሪክ አሲድ ማምቶ በኩላሊት አማካኝነት እንዲወገድ በቂ የፈሳሽ ውሃ መጠን ያስፈልገዋል። ነገር ግን በቂ የፈሳሽ መጠን በማይኖርበት ሰዓት ክምችቱ ከፍ ይልና የመገጣጠሚያ ቦታዎች ላይ እብጠት፣ መቅላትና ከፍተኛ ህመም እንዲፈጠር ምክንያት ይሆናል። ስድስተኛው ለዩሪክ አሲድ መጨመርና ለሪህ መንስኤ የሚሆነው ከመጠን በላይ መወፈር ነው። ከፍተኛ የሆነ የሰውነት ክብደት መጨመር የዩሪክ አሲድ ምርት እንዲጨምር ምክንያት ይሆናል። ከዚህ በተጨማሪ ከመጠን በላይ የሰውነት ክብደት መጨመር የኩላሊት ስራዎችን ስለሚያስተጓጉል የዩሪክ አሲድ መወገድ ስርዓትን ሊያደናቅፍ ይችላል። በዚህም ምክንያት የዩሪክ አሲድ ክምችት ስለሚጨምር ለሪህ በሽታ ያጋልጣል። ሰባተኛው ከመጠን በላይ አልኮል መጠቀም ነው። ከመጠን በላይ አልኮል መጠቀም የዩሪክ አሲድ ክምችት እንዲጨምር የሚያደርግ ተግባር ነው። ከነዚህም ውስጥ በተለይ ቢራ የዩሪክ አሲድ መጠን ከፍ እንዲል የሚያደርግ የአልኮል አይነት ነው። ከዚህ በተጨማሪ አንዳንድ መድኃኒቶች የሪህ በሽታ ተጋላጭነትን የሚጨምሩ አሉ። ለምሳሌ ዲዩረቲክስ፣ አስፕሪን እንዲሁም አንዳንድ የበሽታ መከላከያ መድኃኒቶች የዩሪክ አሲድ መጠን ከፍ እንዲል ያደርጋሉ። ይህም ለሪህ በሽታ ተጋላጭነትን ይጨምራል። የሪህ ህመም በሚያጋጥምበት ጊዜ የተለያዩ ምልክቶችን የሚያሳይ ሲሆን ከነዚህም ውስጥ የመገጣጠሚያ ቦታዎች ላይ ምቾት ማጣትን ያመጣል። አብዛኛውን ጊዜ ከትልቁ ጣት ጋር ይያያዛል፣ ነገር ግን በማንኛውም መገጣጠሚያ ላይ ተጽዕኖ ሊያሳድር ይችላል። ጉልበቶች ላይ፣ ክርኖች ላይ፣ ጣቶች ላይ፣ ቁርጭምጭሚቶች ላይ በተለምዶ ይህ ህመም በብዛት የሚከሰትባቸው ቦታዎች ውስጥ ናቸው። ይህ የሪህ ህመም በተጎዳው መገጣጠሚያ ላይ እብጠት፣ መቅላት፣ ከባድ ህመም፣ የማያቋርጥ ምቾት ማጣትን ያስከትላል። አንዳንድ ጊዜ በጣም አጣዳፊው ህመም ከቀነሰ በኋላ የመገጣጠሚያ ክፍሎች ምቾት ማጣት ከቀናት እስከ ጥቂት ሳምንታት ድረስ ሊቆይ ይችላል። የሪህ ህመም ለብቻው በቀጥታ ለሞት ባያበቃም በጣም ሲሪየስ ስለሆኑ ለከባባድ ህመሞች በማጋለጥ ለሞት ሊያደርስ ይችላል። በተያያዥነት እንዲከሰቱ ከሚያደርጋቸው ህመሞች ውስጥ የኩላሊት ከጥቅም ውጪ መሆን፣ ስትሮክ፣ የአጥንት መሸርሸር፣ የልብ ህመም፣ ለደም ግፊት ለመሳሰሉት በማጋለጥ ለሞት ሊያበቃ ይችላል። ስለዚህ የዚህ የሪ በሽታ ምልክቶችን ሲመለከቱ ችላ ሳይሉ የህክምና ክትትል ማድረግ አስፈላጊ ነው። ጥናቶች እንደሚያመለክቱት ብዙውን ጊዜ የሪ ህመም ከ30 እስከ 50 ዓመት በሆናቸው ሰዎች ላይ ይከሰታል። በተለይ ከሴቶች ይልቅ ወንዶች በዚህ በሪ ህመም የመያዝ እድላቸው የሰፋ ነው። ምክንያቱም ወንዶች ዩሪክ አሲድን በብዛት ስለሚያመርቱ በወንዶች ላይ መከሰቱ እድል እንዲጨምርባቸው ያደርገዋል። ሴቶች ደግሞ በእድሜ ካረጡ በኋላ የዩሪክ አሲድ ማምረትን ይጨምራሉ። ስለዚህ ሴቶችን በተለይም በዕድሜ ካረጡ በኋላ እንደ ወንዶች ሁሉ ለሪ ህመም ተጋላጭ ይሆናሉ። ከዚህ ቪዲዮ ብዙ ነገሮችን እየተጠቀሙ እንደሆነ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ የዩቲዩብ አልጎሪዝም ለብዙ ሰዎች እንዲያደርስ ያግዙን። እርሶም ከሪህ ህመም ጋር ያሉትን ሀሳብ፣ አስተያየት በኮመንት መስጫ ውስጥ ይግለጹልን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤና ነክ ቪዲዮ ስንለቅ ወዲያው እንዲደርሶ የዶል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዚህ በመቀጠል ለሪህ ህመም የሚደረጉ የህክምና አይነቶችን እንመለከታለን። የሪህ ህመም ለማዳን የተለያዩ የህክምና ዘዴዎች ጥቅም ላይ ሊውሉ ይችላሉ። ከነዚህም ውስጥ የመጀመሪያው የቁስል ህመም መቀነሻ መድኃኒቶችን መውሰድ ነው። ከነዚህም ውስጥ ኮልቺሲን ዋነኛው ነው። ይህ መድኃኒት በዩሪክ አሲድ መከማቸት ምክንያት በክሪስታሎች አማካኝነት በመገጣጠሚያዎች ላይ የሚከሰተውን ከፍተኛ የህመም ስሜት ማቃጠልና እብጠትን ለመቀነስ የሚጠቅም መድኃኒት ነው። በተለይ ይህ ኮልቺሲን መድኃኒት የሪህ ህመም የጀመረበት ጊዜ ላይ በሚወሰድበት ጊዜ በጣም ውጤታማ ለውጥም ማምጣት ይችላል። መጠንቀቅ ያለብን እንደነዚህ አይነት መድኃኒቶች የራሳቸውን ሳይድ ኢፌክት ስላላቸው ከአኪም ትእዛዝ ውጪ መጠቀም የለብንም። ሁለተኛ ዋና የመድኃኒት አይነቶች ነንስትሮይዳል አንቲ ኢንፍላማቶሪ ድራግስ ኤንኤስኤድስ ናቸው። ከእነዚህም ውስጥ ብዙ አይነት አማራጮች ያሉ ሲሆን በዋነኝነት የሚጠቀሰው ኢንዶሜትሲን ነው። ከእሱም ውስጥ ኢንዶሲን እና ቲቮርቤክስ ተጠቃሾች ናቸው። ከእነዚህ በተጨማሪም እንደ ኢቡፕሮፊን እና ናፕሮክሲም ሶዲየም ያሉ የህመም ማስታገሻዎችን ያካተተ ነው። ነገር ግን እነዚህ ኤንኤስኤድስ መድኃኒቶች ተጓዳኝ ህመሞች የሚያስከትሉ ሲሆን እንደ የጨጓራ ህመም የመድማት አደጋዎችን ሊያስከትሉ ይችላሉ። ስለዚህ በተገቢው መንገድ የጤና ባለሙያን በማማከር መውሰድ አስፈላጊ ነው። ሶስተኛው የመድኃኒት አይነት ከዩሬት ሎይንግ ቴራፒ ውስጥ የሚመደቡት አሎፑሪኖል እና ፔቦክሶስታት የመሳሰሉ መድኃኒቶችን መጠቀም በደም ውስጥ ያሉን የዩሪክ አሲድ መጠን ለመቀነስ ጥቅም ላይ ይውላሉ። በዚህ አማካኝነት የዩሪክ አሲድ ክሪስታሎች እንዳይፈጠሩ በመገደብ ከሪህ በሽታ ይከላከላሉ። አራተኛው መድኃኒት ፔግሎቲኬስ ወይም በገበያ ስሙ ክሬክ ቴክሳ ተብሎ የሚጠራው ይህ መድኃኒት ቅድም የጠቀስናቸው ለዩሬት ሎይንግ የምንጠቀምባቸው እንደ አሎ ፒሩኒል ያሉ መድኃኒቶች በማያሰኩባቸው ጊዜ ጥቅም ላይ ይውላል። ይህ መድኃኒት እንደ ሌሎችም ሁሉ በሰውነት ውስጥ የተከማቹትን የዩሪክ አሲድ ክሪስታሎችን ለመሰባበር እንዲሁም በሪ የተጎዳውን ቦታ ለማዳን ይረዳል። አምስተኛው ለሪህ ህመም ከሚደረገው የህክምና አይነቶች ውስጥ የቀዶ ጥገና ህክምና ነው። በዚህ ውስጥ የተለያዩ የቀዶ ጥገና አማራጮች ያሉ ሲሆን የመጀመሪያው ጆይንት ፊዥን የሚባለው ነው። በዚህ የቀዶ ጥገና ዘዴ በሪህ በሽታ አማካኝነት የተከሰተ የቲሹ ዳሜጅ ለማከም የሚደረግ ነው። የቀዶ ጥገና ሐኪሞች መገጣጠሚያውን ለማረጋጋት አንድ ላይ የማዋሃድ ስራን ይሰራሉ። ሁለተኛው የቀዶ ጥገና አይነት ጆይንት ሪፕሌስመንት ነው። በዚህ የቀዶ ጥገና ዘዴ የቀዶ ጥገና ሐኪሞች የተጎዱትን መገጣጠሚያዎች በማንሳት በሌላ በሰው ሰራሽ አርቴፊሻል ቦኑ ስትራክቸር የመቀየር ስራ ነው። ይህ የሪምም እንደነዚህ አይነት ከባባ ደረጃዎች ላይ ከመድረሱ በፊት በጊዜው አስፈላጊውን የህክምና ክትትሎች ማድረግ አስፈላጊ ነው። በመጨረሻም የሪ በሽታ ከመከሰቱ በፊት ማድረግ የሚቻሉ የቅድመ መከላከያ ሀሳቦችን እንመለከታለን። የተለያዩ አይነት የቅድመ መከላከል ዘዴዎች ያሉ ሲሆን በዋነኝነት ለሪ በሽታ መንስኤ ከሆነ ከዩሪክ አሲድ ክምችትን መመጠን እና መቀነስ ጋር ተያያዥ ናቸው። የመጀመሪያው በፒዩሪን የበለጸጉ ምግቦችን መጠቀም መቀነስ ነው። ይህ የፒዩሪን ማዕድን ዩሪክ አሲድ በብዛት እንዲከማች ስለሚያደርግ በዚህ ማዕድን የበለጸጉ ምግቦችን እንደ ቀይ ስጋ፣ ጣፋጭነት የበዛባቸው ምግቦች፣ አንዳንድ የአሳ ዝርያዎች የመሳሰሉትን ምግቦች መጠቀም መቀነስ አስፈላጊ ነው። ሌላው የተለያዩ የቅድመ መከላከል ተግባራት ያሉ ሲሆን ከእነዚህም ውስጥ የአልኮል ፍጆታን መቀነስ፣ ጤናማ የሆነ የሰውነት ክብደትን መያዝ፣ የአካል ብቃት እንቅስቃሴን አዘውትሮ ማድረግ፣ ድርቀት እንዳይከሰት በቂ ፈሳሽ መውሰድ፣ አንዳንድ የጤና ችግሮችን ችላ ሳይሉ ክትትል ማድረግ እና የመሳሰሉት ተግባራት የዩሪክ አሲድ ክምችት እንዳይፈጠር ስለሚያደርጉ ራሳችንን ከሪህ ህመም እንድንከላከል የሚያደርጉ ተግባራት ናቸው። ለዚህ ለሪህ ህመም መንስኤ ከሆኑት ውስጥ ቀይ የበሬ ስጋን ሙሉ ለሙሉ ከመመገብ መተው፣ መከልከል ሳይሆን መጠኑን በመቀነስ በልክ መጠቀም፣ እንዲሁም ከሌሎች የስጋ አይነቶች ጋር እየደባለቁ መጠቀም አስፈላጊ ነው። የሪህ ህመም ወንዶችን ብቻ የሚያጠቃ የጤና ችግር ስላልሆነ በእድሜ ገፋ ያሉ ሴት እህቶቻችንም ተገቢውን ጥንቃቄ ማድረግ መርሳት የለባችሁም። በተመሳሳይ በዚሁ ህመም የተጠቃችሁ ወንዶችም ተገቢውን የህክምና ክትትል ማድረግ አስፈላጊ ነው። ይህ ቪዲዮ እንደጠቀሙት ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ድጋፎን ይግለጹልን። እርሶም ከሪህ ህመም ጋር ያጋጠሙትን አጋጣሚ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችሁን አንድ አካል ይሁኑ። አዳዲስ ቪዲዮ ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።